ይሁላችሁ ወዶች ይህን ይመስላል። እጅግ በጣም አሪፍ ነው። የእውነት ቀላል አሰራ ነው። እንዴት እንደሚጥም አጠይቁኝ። የእውነት እኛ ኮ ምግብ አናቅም። እኛ ብዙ ነገር እየጣልን እነሱ ግን የሚጠቀሙትን ይሁት ላሳያችሁ። ሰላም ጤና ይስጥሉድና የተከበራችሁ የኔ ቤተሰቦች፣ በላይክ ግቡ ማለት ነው። እዚህ ጋር ዘይ ዘይቱን አረጋች ከዛ ሽንኩርትና ቀይ ሽንኩርትና ነጭ ሽንኩርት አረገች ማለት ነው። ከፈለጋችሁ ቃሪያ አርጉ እና በጣም አሪፍ ነው። የእውነት ነው። ሄጃ ይብ ነው። እኔ በነገራችን ላይ እንትን አልወድም። ይሄ ጀርጅር ነው የሚሉት ግን እንደዚህ አብስላ ሙቅ ሙቅ አርጋ ጠበስ ጠበስ አርጋ እንድስል በጣም ተመቸኝ ማለት ነው እና እጅግ በጣም አሪፍ ነው። እነሱ ደግሞ ምግብ ይወዳሉ ታውቃላችሁ። እኛ ብዙ ነገር ነው የምንጥለው፣ እነሱ ግን ያውቁታል የሚበላውን ቪታሚን እና እንደዚህ ከጠባበሰች በኋላ ውዶችዬ፣ በነገራችን ላይ ላይክ አድርጉልኝ። ይሄ የእንትን ምንድን ነው የሚባለው? እኛ ጋ እዚህ ግን መሽሮም ነው የሚባለው። ይሄ አሁን የጅብ ጥላ ነው የምንለው እኛ ጋር። እነሱ ግን እንዴት እንደሚበሉት አጠይቁኝ። እኛ አሁን ይህንን እንጥላለን። ምግብ ነው ብለን እንበላለን። አንበላ ከዛ ሞቅ ሞቅ በእንዴ ነው የሚባለው ጠበስ ጠበስ ካረገች በኋላ ብዙም እንትን እሳት ላይ አታቆዩ ማለት ነው። እንደዚህ ከትፋ ቀይሹ እንትን ጨመረች ቲማቲም። ይሁትማ እንዴት እንደምታረገው የእውነት በጣም አሪፍ ነው። በጣም ምርጥ ነው። ተጠቀሙ ዶች። ይሄ ይሄው እንደዚህ ከጠባበሰች በኋላ ይሄንን ነው ጀርጅር የሚሉት እኛ ጋር ማለት ነው። ጀርጅር ነው ከስ ከስማ እንትን ነው እና ከዛ ታረጋለች እሱን ማለት ነው። ቃሪያ ከፈለጋችሁ ጨምሩ። እሷ ያው ቦድራውን ስለም ጨመረች ነው የላትም መሰለኝ። ከዛ ጫው ተጨምራለች፣ ቆንዶ በርበሬ ተጨምራለች። ማጂ ከፈለጋችሁ ጨምሩ። ያላችሁን ቅመማ ቅመም ትንሽ ትንሽ ከሁሉም አይነት ጨምሩ። በጣም አሪፍ ነው። ወደች እየተወዱታላችሁ እንደዚህ እያረጋችሁ ብሎ ራሳችሁን አትግዱ። የእውነት ይሄ አሁን በሩዚ ያባላል፣ እንጀራ ከፈለጋችሁ፣ የእነሱን ቂጣ ከፈለጋችሁ፣ ክብዝ በፈለጋችሁት መብላት ትችላላችሁ ማለት ነው። እኛ እኔ ግን ያንን የሆነ ቂ እንትን የሚጋገራል ጉብስ ረጋግ የሚባለው እኔ ደስ ለስ አድርጌ እንደ እንጀራ ነው የመጋግረው። በእሱ ነው ይበላ ነው ማለት ነው። ከዛ ይሄንን ጨመረች። ይህ አሁን እኛ ጋር አትክልት ቦታ አትክልት አለን ከጓሮ ቁረጥ ቁረጥ አድርጋ አንጥታ ነው ማለት ነው። እኔ እንዲሁ አልበላም። ያው ጀርጅር በጣም አሪፍ ነው ይባላል። ለእንትን ራሱ ለጸጉር በጣም አሪፍ ነው፣ ለጸጉር ጥንካሬ። ከዛ እንደዚህ ጨምራ እንትን ጨመረች። ይሄ ምንድን ነው የሚባለው? ኮኪንግ ክሬም፣ ኮኪንግ ክሬም ጨምራለች። ይኸው በጣም አሪፍ ነው ወዶችዬ፣ አሪፍ ቀምበላቸው ማለት ነው ብዙም አልበሰለ ብዙም እንትን አላለ ማለት ነው። ለብ ለብ ልክ ሀገራችን እንደምንለው እኛ ለብ ለብ ነው እና የሰው እጅ ደግሞ በጣም ወድ አለው። እኔ ይኸው በዚህ ነው የጋገረችው የምንጋገረው ውጦችዬ እና አመሰግናለሁ። ወዳችሁንም እዚህ ጋር ደግሞ እኔና ጓደኛዬ ሁላችሁ። ይኸው አሁን የቤት ነው ብታምኑ ባታምኑ ማለት ነው ይሄ ራሱ የሌለ የሌለ አትክልት ጠይቁኝ፣ እግዚአብሔር ነው የምላችሁ። እኛ ጋር ማለት ነው ሰውየው አትክልት ይወዳል። ፍሩት ምናምን ስለሚወድ እዚህ ጋር እየተጫወትንበት ነው። ይኸውላችሁ ሸንኮራው፣ ሙዙ፣ አቦካዶ።